አመሰጋለሁ። አንቺ ምቀረም በሽ ንጥቀት እንደጠቀሹ ታላቁ የኢትዮጵያ ሕዳሴ ግድብ መመረቅን አስመልክቶ በዚሁ እኔ ባለሁበት በጎንደር ከተማ ታላቅ የድጋፍ ሰልፍ ተካሂዷል። በዚህ የድጋፍ ሰልፍም የጎንደር ከተማ ነዋሪዎች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የተለያዩ የማህበረሰብ ክፍሎች ተገኝተውበታል። በተለይም የከተማ ነዋሪዎች የተለያዩ ይዘት ያላቸው መፈክሮችን በመያዝ ደስታቸውን፣ ሀሴታቸውን ሲገልጹ ነበር። በዚሁ መድረክ እኔም ነዋሪዎችን ለማናገር ሞክሬ ነበር። ነዋሪዎቹ እንደገለጹት ከሆነ ታላቁ የኢትዮጵያ ሕዳሴ ግድብ ግንባታ መሰረተ ድንጋይ ከጣለበት ጊዜ ጀምሮ እስኪ መጠናቀቅ ድረስ ድጋፋቸውን ሲያደርጉ እንደነበር ነው የገለጹት። በገንዘብም በአይነትም የተለያዩ ድጋፎችን በማድረግ የሚጠበቅባቸውን ሀገራዊ ኃላፊነት በሚገባ ሲወጡ እንደነበር ገልጸዋል። ታዲያ ይህ ፕሮጀክት መጠናቀቁም መመረቁም ከፍተኛ ደስታ እንደፈጠረላቸው ገልጸዋል። ታዲያ ይህ ፕሮጀክት በተለይም በኢትዮጵያውያን መካከል ያለውን አንድነት፣ ህብረት ይበልጥ የሚያጎነጽ የሚያጠናክር ስለመሆን የገለጹት ከዛ ባሻገርም ለሀገሪቱ በርካታ ኢኮኖሚያዊ ማህበራዊ እንዲሁም ደግሞ የቱሪዝም ዘርፉን ለማነቃቃት ከፍተኛ አስተዋጽኦ እንዳለው ገልጸዋል። ታዲያ ኢትዮጵያውያን በአንድነት ከሰሩ ይህ መሰረት ፕሮጀክቶችን የመገንባት አቅም እንዳላቸው ከዚሁ ፕሮጀክት መማር የሚቻልበት አቅም እንዳለ ነው የገለጹት። እንግዲህ በዚህ መድረክ ተገኝተው ንግግር ያደረጉት የጎንደር ከተማ ምክትል ተቀዳሚ ከንቲባ ቻላቸው ዳኛው ተገኝተው ንግግር አድርገው ነበር። እሳቸው እንደገለጹት ከሆነ ታላቁ የኢትዮጵያ ሕዳሴ ግድብ በርካታ ፈተናዎችን በማለፍ ለፍጻሜ በቅቶ ተመርቋል። ይህ ደግሞ አጠቃላይ በኢትዮጵያውያን መካከል ያለውን የአንድነት የአይበገሬ ስሜትን የሚያጎናጽፍና የሚያጠናክል ሰሞኑ ነው የገለጹት። በተለይም በህብረት ከስና ለይቻላ መንፈስን በማጎናጸፍ በህብረት ከሰራን በአንድነት ከሰራን ሀገራዊ ፕሮጀክቶችን ተግባራ ማድረግ እንደምንችል ለዓለም ያሳየንበት ግዙፍ ፕሮጀክት ነው። ታዲያ ኢትዮጵያውያን በአንድነት የገነቡት ይህ ግዙፍ ፕሮጀክት ለሀገሪቱ በርካታ ምርታዊ ለውጦች ያመጣል ተብሎ እንደሚጠበቅ ገልጸዋል። በማህበራዊ ዘርፉ ጨምሮ በኢኮኖሚና በተለያዩ መስኮች ላይ ኢትዮጵያ እያደረገች ያለውን የማንሰራራት ጉዞ ይበልጥ ለማጠናከር ይህ ፕሮጀክት ከፍተኛ አስተዋጽኦ እንዳለው ገልጸዋል። የጎንደር ከተማ ነዋሪዎችም ከግንባታው ጀምሮ መሰረተ ድንጋይ እስኪጣልበት ጊዜ ጀምሮ እስኪመረቅ ድረስ በርካታ ድጋፎችን ሲያደርጉ እንደነበሩ ገልጸዋል። መሰል ፕሮጀክቶችን ለመገንባትም ሰላም ወሳኝ መሆን ገልጸው ሰላም ላይ አሁንም ትኩረት ሊደረግ እንደሚገባና የከተማ አስተዳደሩ ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝ አንስተዋል። እንግዲህ በዚሁ መድረክ የተለያዩ ሁነቶች በስፋት ቀርቦበት ነበር። በተለይም ታላቁ የኢትዮጵያ ሕዳሴ ግድብን የሚያሳዩ በርካታ ዝግጅቶች በሰፊ ሲካሄድበት ነበር። ይህ ዝግጅቶችም አጠቃላይ ታላቁ የኢትዮጵያ ሕዳሴ ግድብ ከየት ተነስቶ የት ደረሰ የሚለውን በርካታ ሁነቶችን የሚያስቀኝ ትርኢቶች በስፋት ሲካሄዱበት የነበረው ግዙፍ መድረክ ነው። እንግዲህ በዚህ መድረክ በርካታ መልእክቶችና በርካታ መፈክሮችን ተላልፈውበታል ማለት ይቻላል። አባዲ፣ እናመሰግናለን።